ነገር የሚያመልክ ባለ ጸጋ ነው እሱ። እስኪ አንድ ቃል አስታውሳችሁ በዚህ በሁለተኛ ቆሮንቶስ መልእክቶ ሐዋርያው ቅዱስ ጳውሎስ ይህንን የሚገልጥ ቃል ተናግረዋል። ሁለተኛ ቆሮንቶስ ምዕራፍ ስድስት ቁጥር ስምንት ጀምሮ እንደዚህ ይላል። በክፉ ወሬና በመልካም ወሬ ራሳችንን እናማጥናለን። አሳቾች ስንባል እውነተኞች ነን፣ ያልታወቅን ስንባል የታወቅን ነን፣ የምንሞት ስንመስል እነሆ ሕያዋን ነን፣ የተቀጣን ስንሆን አንገደልም፣ ሐዘንተኞች ስንሆን ዘወትር ደስ ይለናል፣ ድሆች ስንሆን ብዙዎቹን ባለጠጎች እናደርጋለን። አንዳች የሌለን ስንሆን ሁሉኛ ነው። በጣም የሚገርም ቃል ነው ስትሰሙት፣ እርስ በርሱ የሚጋጭ ይመስላል። ድሆች ስንሆን ሌሎቹን ባለጠጋ እናደርጋለን ይላል ጳውሎስ። ሰው እንዴት ደሃ ሆኖ ሌላውን ባለጠጋ ማድረግ ይችላል? አንዳች የሌለን ስንሆን ሁሉ የኛ ነው ይላል ሰው እንዴት አንዳች የሌለው ሆኖ ሁሉ የእሱ እንዴት ሊሆን ይችላል? ሐዘንተኞች ስንሆን ዘውትር ደስ ይለናል። ማል የሁላችሁ አንዳች የሌለን ስንሆን ሁሉ የእኛ ነው። ድሆች ስንሆን ሌሎቹን ባለጠጋ እናደርጋለን ማለት ሁሉ ያለው እግዚአብሔር የእኛ ከሆነ ምናመልከው ከሆነ ምናውቀው ከሆነ ምንፈራው ከሆነ ሁሉ የእኛ ነው። ወገኖች ምን አላችሁ ስትባሉ፣ እግዚአብሔር አለኝ ይበሉ። ማናለኝ፣ ማናለኝ፣ እግዚአብሔር አለኝ። እግዚአብሔር ያለው ሰው ወገኖቼ፣ ሁሉም ነገር አለ። ለምን ሁሉም የእግዚአብሔር ነዋ። ዓለምና ሞላው የእሱ ነዋ። ታዲያ ዓለምና ሞላው የእርሱ የሆነው አምላክ የእኛ አምላክ ከሆነ የኛ አባት ከሆነ እሱን የምናመልከው ከሆነ ሁሉ የኛ ነው። የሚነሳን የሚከለክለን፣ የሚያሳጣን አንዳች ነገር የለም። ዳዊት ምን ብሎ ነው የዘመረው? እግዚአብሔር እረኛዬ ነው፣ ጨርሱት እስኪ የሚያሳጣኝ ነገር የለም። አይደል? እግዚአብሔር ለእኛም ጠባቂያችን ነው፣ የሚያሳጣን አንዳች ነገር የለም። እንመለስ ወደ ቀደመ ነገር ኤዱ ዲያኖስ ጣዖት የሚያመልክ ነው። አይን እያለው ማያየውን ጆሮ እያለው ማይሰማውን እጅ እያለው ማይዳስሰውን እግር እያለው ማይራመደውን ከንቱ የሆነውን የቀልድ ሥራ ለእሱ የሚመረከክ ነው። መጽሐፍ የአሕዛብ ጣዖታት የብርና የወርቅ የሰው የእጅ ሥራ ናቸው። አይን አላቸው አያዩምም፣ ጆሮ አላቸው አይሰሙም፣ እጅ አላቸው አይዳስሱም፣ እግር አላቸው አይራመዱም የሚሰሯቸውና የሚታመኑባቸው ሁሉ እንደምናምን የሆኑ ብሎ ዳዊት ጽፎልናል። መዝሙር 113 ቁጥር 12 ላይ የተመዘገበ እግዚአብሔር ቃል፣ ቃሉን አስተውሉት። የአሕዛብ ጣዖታት የብርና የወርቅ የሰው የእጅ ሥራ ናቸዋል። አይናላቸው አያዩም አለ። አይናላቸው ምን አይሉም። የሁላችሁም ምመናል ጣዖት አይናለሁ ግን ምን አይልም መስክሩ እንጂ ምን አይልም። ጣዖት ጆሮ አለው ግን ምን አይልም፣ አይሰማም። ጣዖት እጅ አለው በእጁ ግን ምን አይልም፣ አይዳስስም። ጣዖት እግሮች አሉት በእግሩ ግን ምን አይልም። የሁላችው የእኛ አምላክ አይን አለው? በምሕረቱ ያየናል። የእኛ አምላክ ጆሮ አለው በጆሮቹ ጸሎታችንን ይሰማል። አመስግኖት ክብር ምስጋና ለስሞየ ጸሎትን የሚሰማ አምላክ ነው የእኛ አምላክ በምህረቱ የሚያየን ነው የኛ አምላክ። ዱዲያኖስ የሚያመልከው አይን እያለው ማያየውን፣ ጆሮ እያለው ማይሰማውን፣ እጅ እያለው ማይዳስሰውን፣ እግር እያለው ማይራመደውን፣ ከንቹ የሆነውን የቀልድ ስራ ያምናል። የእኛ ግን አምላካችን ማን ነው? አቤት! ማን ነው የፈጠረን? የሚያኖረን ማን ነው? የመከራ ቀን ደራሻችን ማን ነው? መካኒቱን ወላድ የሚያደርጋት ማን ነው? በምድር በረከት፣ በሰማይ ደግሞ ርስቱን የሚያወርሰን ማን ነው? እሱ ነው፣ እግዚአብሔር ነው። ሌላ ምን አለ? እሱን ነው የምናመልከው፣ ተስፋችን እግዚአብሔር ነው። እኛ መጽሐፍ፣ እስራኤሎች ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህ እግዚአብሔርን በፍጹም ልብህ በፍጹም ነፍስህ በፍጹም ኃይልህ ውደድ እሱን ብቻ አምልክ ከእሱ ጋር ተጣበቅ ተብሎ ተጽፏል። ዘዳግም ስድስት ቁጥር አራት ላይ የተመዘገበ እግዚአብሔር ቃል። እስኪ እስራኤል ሆይ ስማ በሉ ይስሙ ንገሯል። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። እግዚአብሔር ስንት ነው? አንዳንድ ከእኛ ቤተ እምነት ውጭ ያሉ ሰዎች ኦርቶዶክሳውያን አማልክቶቻቸው ብዙዎች ናቸው ይው ዛሬ ቅዱስ ጊዮርጊስን እያመለኩ ነው የሚሉናል። በዓሉን ለማክበር ስንሰበሰብ ድንግል ማርያምን ያመልካሉ ይሉናል። ከቅዱሳን መላእክት መካከል አንዱን ጠቅሰው ቅዱስ ሚካኤልን፣ ቅዱስ ገብርኤልን ያመልካሉ ይሉናል። ተክለ ሃይማኖትን፣ ገብረ መንፈስ ቅዱስን ያመልካሉ ይሉናል። ባለማወቅ የውላችሁ ለአንዳንዶች እንደሚመስል እኛ ድንግል ማርያምን አናመልክም፣ ቅዱስ ጊዮርጊስን አናመልክም። ጻድቃን ሰማዕታትን አናመልክም። ቅዱሳን መላእክትን አናመልክም። የኛ አምላካችን አንድ ነው፣ ስሙም እግዚአብሔር ነው። ከፍ አርጋችሁ አመስግኑ። እሱ ነው አምላካችን፣ ሌላ አምላክ የለንም። ድንግል ማርያምን እግዚአብሔር ስላከበራት እናከብራታል። ቅዱሳንን እግዚአብሔር ስላከበራቸው እናከብራቸዋል። መላእክቱን መላእክቱን እግዚአብሔር ስላከበራቸው እናከብራቸዋል። ሰማዕታቱን እግዚአብሔር ስላከበራቸው እናከብራቸዋለን። የምናመልከው ግን እግዚአብሔርን ብቻ ነው። ማን ነው የምናመልከው? እግዚአብሔርን መጽሐፍ እኔ እግዚአብሔር ነኝ ስሜም ይህ ነው፣ ክብሬን ለሌላ ምስጋናዬን ለተቀረጹ ምስሎች አልሰጥም ነው የሚለው ትንቢተ ኢሳያስ ምዕራፍ አርባ ሁለት ቁጥር ስምንት ላይ የተመዘገበ እግዚአብሔር ቃል ገኖቼ ንጉሥ በመንግሥቱ ጎልማሳ በሚስቱ ሲመጡበት እንደማይወድ እግዚአብሔር በአምልኮቱ ሲመጡበት አይወድም። ቃሉን አስተውሉት። እኔ እግዚአብሔር ነኝ አለ፣ ስሜም ይህ ነው አለ። ክብሬን ለሌላ ምስጋናዬን ለተቀረጹ ምስሎች አልሰጥም ነው የሚለው። እግዚአብሔር በአምልኮቱ ሲመጡበት አይወድም። የእሱን ምስጋና የእሱን አምልኮ የእሱን ክብር ለፍጡራን ለሰዎች እንድንሰጥበት እግዚአብሔር አይፈልግም። የእግዚአብሔር ክብር የሚሰጠው ለእግዚአብሔር ብቻ ነው። አምልኮ የሚሰጠው ለእግዚአብሔር ብቻ ነው። እንመለስ። ይሄ ንጉሥ ግን እግዚአብሔርን አያውቅም። የሚያመልከው ጣዖት ነው። ቅዱስ ጊዮርጊስ ፊት ለፊቱ ቆሞ ገሰጸው። ለጣዖት እንዳይሰግድ፣ ለጣዖት እንዳያመልክ ለጣዖት እንዳይበረከክ እሱን ክርስቶስን እንዲክድ ጣዖትን እንዲያመልክ ሲያዘው ቅዱስ ጊዮርጊስ ክርስቶስን አልክድም ለጣዖትም አልሸግድም ብሎ በሰባው ነገሥታት ፊት መሰከረ ስለ ክርስቶስ ምስክር ሆነ የዚህን ጊዜ ንጉሡ ተቆጣ ነው የሚለው ገድሉን ስናነብ ብዙ መከራ ያደርሱበት ዘንድ ወታደሮቹን አዘዛቸው ነው ገድሉን ስናነብ እንደምናገኝ፣ ለሚያየውም ለሚሰማውም ለጆሮም የሚዘገንን መከራ በቅዱስ ጊዮርጊስ ላይ ንጉሡ አደረሰበት። ሃይማኖቱን እንዲክድ ጣዖት እንዲያመልክ ሀሳቡን እንዲቀይር ብዙ መከራ አደረሰበት። ከመከራዎቹ መካከል ጥቂቱን እስኪ ላስታውሳችሁ! መርዝ አዘጋጅቶ አዎ፣ አንጀቱን የሚቆራርጥ እንዲጠጣ ቅዱስ ጊዮርጊስን አስገደዱት ይላል። ያ መርዝ ሲሰጠው ባረከ! ስመ እግዚአብሔርን ጠራ፣ አማተበበትና በእምነት ጠጣው። እነሱ ካሁን ካሁን አንጀቱ ተቆራርጦ ሆዱ ተዘርግፎ ይሞታል ብለው ሲጠብቁ የቅዱስ ጊዮርጊስ ፊቱ ከፀሐይ ብርሃን ይልቅ አበራ ይላል። ክብር ምስጋና ለአምላካችን ለእግዚአብሔር። ይኸ መጽሐፍ ምንድን ነው የሚለው ያመኑትም እነዚህ ምልክቶች ይከተሏቸዋል በስሜ አጋንንትን ያወጣሉ፣ የሚገድል መርዝ ይጠጣሉ፣ ነገር ግን የሚጎዳቸው የለም ተብሎ ተጽፏል። ማርቆስ 16 ቁጥር 17 ላይ ቃሉን አስተውሉት። ያመኑትም እነዚህ ምልክቶች ይከተሏቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል በስሜ አጋንንትን ያወጣሉ አለ ጌታችን። አዎ አጋንንት ማውጣት ብቻ አይደለም፣ የሚገድል ነገር መርዝ ይጠጣሉ፣ ነገር ግን መርዙ እነሱ ላይ ኃይል አይኖረውም አለ ቅዱስ። ጊዮርጊስን መርዝ በጥብጠው ሊገድሉት አጠጡት። መርዙ ግን በቅዱስ ጊዮርጊስ ላይ ኃይል አልነበረው። ቅዱስ ጊዮርጊስን ማን ጠበቀው? ማን ጠበቀው? ማን ጠበቀው? የመጀመሪያው መከራ ይሄን አደረሱበት። የብረት ምጣድ ድስት ሰርተው ጉድጓድ ውስጥ ቆፍረውት አዎ ጊዮርጊስን እዛ ውስጥ ጨመሩት እንዲሞት። ነገር ግን እዛ ውስጥም ገብቶ የፈላ ውሃ ውስጥ አዎ ገብቶ ምንም ሳይሆን እግዚአብሔር አወጣው። መጽሐፍ እንደዚህ ይላል፣ እዛ ኢሳይያስ 43 ቁጥር 1 ላይ እስራኤል ሆይ

ጠርቻለሁ አለ። በምን ጠርቼሃለሁ? የሁላችሁ ይሄ ቃል ለጊዜው ለእስራኤል ይነገር እንጂ ለፍጻሜው ስለ ሁላችን የሚነገር ቃል ነው። እግዚአብሔር እያንዳንዳችንን በስማችን ነው የሚጠራ። ታውቃላችሁ ሰው በጣም ደስ የሚለው ነገር በስሙ ጠርታችሁ ሰላም ስትሉት ነው። አንድ ቀን ወይም ሁለት ቀን መንገድ ላይ ያገኛችሁትን ሰው በሚቀጥለው ቀን ስታገኙት ስሙን ጠርታችሁ ሰላም ስትሉት፣ ያ ሰው በጣም ደስ ይለዋል። እግዚአብሔር ደስ በሚለን መንገድ መጣ። በስምህ ጠርቼሃለሁ አንተ የኔ ነህ አለ። እኛ የማንነን የማናችሁ፣ አንተ የኔ ነህ አለ። ኦርቶዶክሳውያን፣ እኛ ባካችሁ፣ የኛ አይደለንም። እኛ የእግዚአብሔር ነን። እኛ የክርስቶስ ነን። በጥንተ ተፈጥሮ የፈጠረን አምላካችን እግዚአብሔር ነው። በእጆቹ ያበጃችን፣ በመዳፎቹ የቀረጽን፣ ግሩምና ድንቅ አድርጎ የሰራን በእናታችን ማኅፀን ሳለን ደም አርግቶ አጥንት ሰክቶ ባፍንጫችን የሕይወት እስትንፋስ እፍ ብሎ ሕያው ያደረገን አምላካችን እግዚአብሔር ነው። በአዲስም ተፈጥሮ ወገኖቼ የፈጠረን በአዲስ ኪዳን ስጋውን ቆርሶ ደሙን አፍስሶ በአዲስም ተፈጥሮ የፈጠረን ጌታችን ኢየሱስ ክርስቶስ ነው። ስለዚህ እኛ የእኛ አይደለንም። እኛ የመድኃኔዓለም ነን። እኛ የክርስቶስ ነን። እኛ የእግዚአብሔር ነን። መጽሐፍ እንደዚህ ይላል፣ ማንም ሰው ለራሱ አይኖርም፣ ማንም ሰው ለራሱ አይሞትም፣ በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን ተብሎ ሮሜ 14 ቁጥር 7 ላይ ተመዝግመዋል። እስኪ ይሄ ቃል በልባችሁ እንዲጻፍ ስለምፈልግ ከኔ ቀጥላችሁ ቃሉን ተናገሩ። ማንም በሉ እስኪ ለራሱ አይኖርም ማንም ለራሱ አይሞትም በሕይወት ሆነን ብንኖር